ትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ደብዳቤ ተጻፈላቸው። የደብዳቤው ርዕስ ምን ይላል የሚለውም ሙሉ መረጃ ይዘን የምንመለስ ይሆናል። ሪውን ተጠያቂ የማያደርግ አዋጅ በኢትዮጵያ ጸደቀ። የዚህም ሙሉ መግለጫ ይዘን እንቀርባለን። በኢትዮጵያ እጅግ ፈጣኑ የተባለው መንገድ 10 ቢሊዮን ዶላር የሚፈጅ ፈጣን መንገድ ለመገንባት ታቅዷል። የኢትዮጵያ መንግስት 200 ኪሎ ሜትር የሚያካልል የፈጣን መንገድ መሰረተ ልማት ለመገንባት ማቀዱን ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴር ጋር በመተባበር በሳተመው አዲስ ኢንቨስትመንት ስምነት መጽሐፍ ውስጥ መገለጹን መረጃዎች ያመለክታሉ። የኤሌክትሪክ አገልግሎት አዲስ ሕግና ደንብ አወጣ። በዚህም ጠቁሙና ተሸለሙ የሚል መረጃ ይዟል። የዚህንም ከደቂቃዎች በኋላ የምናሰማቸው ይሆናል። የኢትዮጵያ የሰራተኞች መነሻ ደሞዝ ወለል 8300 በላይ እንደሆን ተጠየቀ። ወርሃዊ ደሞዛቸው እስከ 8000 በላይ የሆኑ ሰራተኞች ከግብር ነጻ እንደሆኑ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡን ተገልጿል። የዚህንም ሙሉ መረጃ ይዘን ምንቀርብ ይሆናል ሰላም ጤና ይስጥልን ውድ የኢትዮ ከረንት የኢትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡ አርስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የዜና ትንታኔያችን ስናልፍ ጣል ጄኔራል ታደሰ ወረደ ደብዳቤ ተጻፈላቸው። ምርጫ ቦርድ ስምረት ፓርቲን በተመለከተ ለሌተናል ጄኔራል ታደሰ ወረደ ደብዳቤ መጻፉን ተመልክተናል። የቦርዱ ሰብሳቢ መላትወርቅ ኃይሉ በተፈረመበት ደብዳቤ ላይ ይድረስ ለትግራይ ክልል ጊዜያዊ አስተዳደር በሚል የቀረበ ሲሆን ስምረት ፓርቲ ለክልላዊ የፖለቲካ ፓርቲ ለመሆን ላቀረበው ጥያቄ ግንቦት 18 2017 ዓ ም ጊዜያዊ የምዝገባ ፈቃድ እንደተሰጠ ያስረዳሉ። ይህን ተከትሎ ፓርቲው በትግራይ ክልል ውስጥ በሁሉም ዞኖችና ወረ ወረዳዎች ከተሞችና ቀበሌ ተንቀሳቅሶ አባላት ለመመልመል እንዲችል ለጊዜያዊ አስተዳደሩ የትብብር ደብዳቤ እንዲጻፍለት ጥያቄ ማቅረቡን ጠቅሷል። ምርጫ ቦርድ ደብዳቤ ሲቀጥልም በመሆኑም የትግራይ ክልል ጊዜያዊ አስተዳደር ዲሞክራሲ፣ ስምረት ትግራይ ወይም ስምረት መስራችና ፓርቲ ለማስመዝገብ የሚፈልጉን ተግባራት ለማከናወን ይረዳ ዘንድ በትግራይ ክልል የሚደረጉ እንቅስቃሴ አስፈላጊውን ትብብር እንዲደረግላቸው በአክብሮት እናሳስባለን ብለዋል። መርማሪን ተጠያቂ የማያደርገው ጸደቀ። በወንጀል ተግባር ንብረት ሕጋዊ ማስመለስና ሽብርተኝነት በገንዘብ መርዳት የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውም አይነት ወንጀል ቢፈጽም ተጠያቂ የማያደርገው ጸደቀ። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኛ በገንዘብ መርዳት ወንጀል ለመከላከልና ለመቆጣጠር የወጣው አዋጅ በህዝብ እንደራሴዎች ምክር ቤት አጽድቋል። አዋጁ በሽፋን ስር የሚደረግ ምርመራ አንደርኮቨር ኢንቨስቲጌሽን እንደሚያስፈጽም የተመደበ ሰው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያት ከፈቃድ ውጭ ሆኖ ከግድያ ወንጀል በስተቀር የሚፈጽም የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የምክር ቤት አባሉ አለሙ ጎፋ በአዋጁ ላይ አንቀጽ 15 የቀረበው አረፍተ ነገር ትንሽ ከባድ መስሎ እንደታያቸው ተናግረው አዋጁ አስፈላጊ ነው ብለዋል። እንዲህ አይነት አዋጅ በተለይ በሽብር ለመከላከል ከሀገራችን ያስፈልጋታል ሲሉ የምክር ቤቱ አባል ተናግረዋል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ እያለ ከግድያ በቀር የሚፈጸም ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጻሚው ላይ ወንጀል ፈጽሞ አለመጠየቁ ትክክለኛ አይመስለኝም። ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃ ወንጀል አይደለም ብለው ማለፍ እንጂ አንድ ሰው በግዳጅ ላይ እያለ ለሚፈጽመው ወንጀል እያበቅር የሚለው ሰው እንደፈለገ ሊሆን እንደሚያደርግ ነው ሲሉም ዶክተር አለሙ ተናግረዋል ሀሳባቸውን ሲያስረዱ። ሌላ ሙሉቀን አሰፋ የተባለ ምክር ቤት አባል በበኩላቸው እኔ በግሌ አንድ ተፎካካሪ የፖለቲካ ፓርቲ አዋጅ ባለሀብት፣ ጋዜጠኞች፣ የተፎካካሪ ፓርቲዎች ፓርቲዎች፣ የሰብአዊ መብት ተሟጋቾች፣ የታዋቂ ሰዎች መብት የሚገድብ ነው ብለዋል። እንደውም የመናገር መብት ይከለክላሉ የሚል እምነት አለኝ እኔ ነኝ ያሉት የምክር ቤት አባሉ። ምክንያቱም አዋጁን ስናየው በአስር ዓመት ገድቦ ነው የወጣው ሲሉም ተናግረዋል። ሕግ የመጣበትን ጊዜ ጀምሮ ተግባራዊ ማድረግ ያለበት አቶ ሙሉቀን ከዚህ ከአስር ዓመት ወዲህ ብሎ ማውጣቱ የተወሰነ ግለሰቦች ወይም ቡድኖች የማጥቃት ያሰበ ስለሆነ በሀገራችን ጥሩ አይደለም የሚል እምነት አለ ብለዋል። በዓለም አቀፋዊ ስምነቶች እንደተገለጸው ኃይልን በመጠቀም በንጹሐን በማስገደድ አላማቸው ለሚያስፈጽም የሚሳተፍ ተዋናዊ ተጠያቂ ለማድረግ ሳይሆን አዋጁ እየዋላ ያለው በዋነኝነት የመንግስት ተቃዋሚዎች መንግስት ውስጥ ሆነው መንግስት የሚተቹና ጋዜጠኞች ነው ያለው ደግሞ ሌላኛው ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ናቸው። አዋጁ ዝርዝር ካየነው በጣም አስገራሚ የሆነ ድንጋጌዎች ይዟል ያሉ ምክር ቤት ባሉ ለምሳሌ የፋይናንስ ደህንነት አገልግሎት አጠራጣሪ ግብዓት ለሰብ አቀናግዶ ማቆየት ይችላል ይላሉ። ያውም ያለ ፍርድ ቤት ትዕዛዝ ብለዋል። አዋጁ በሽፋን ስር ምርመራ የሚያካድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠየቅም ይላሉ ያሉት ዶክተር ጫኔ፣ ለምሳሌ መርማሪው በሚሌል የሚቆጠሩ ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅ አይጠየቅም ማለት ነው። ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው። መሆን ያለበት ግን ኢትዮጵያ በፈረመችው ዓለም አቀፋዊ ድንጋጌ ተከታ የተካተቱ ወንጀል አለመፈጸም ነው ሲሉ ተናግረዋል። በሌላው ደግሞ ዘካሪያስ የተባለው ምክር ቤት አባላት በበኩላቸው አዋጁ አንዳንድ የምክር ቤት አባላት እንደሚሉ ተቃዋሚ የሚዲያ ሰዎችን ለማፈን አይደለም ብለዋል። አቶ ሳዲቅ አደም የተባለው ምክር ቤት አባላት በበኩላቸው አዋጁ ጠንከር ያለመሆኑን ተናግረው ጠንከር ያለበት ምክንያት ግልጽ ነው ሲሉም ተናግረዋል። ያለንበት ቀጠና አስቸጋሪ ነው፣ ሽብርተኝ የሚበዛበት በመሆኑ የአዋጁ ከበድ በማለቱ ተገቢ ነው ሲሉ ተናግረዋል። ከመብት አንጻር ሊታዩ የሚችሉ ነገሮች አሉ ያሉት አቶ ሳዲቅ ከሕገ መንግስቱ ስናነሳ ፍጹም የሚባል መብት የለም ብለዋል። ከመብቶቹ ላይ ሁሉ የላቀ መብት የሚባለው በህይወት መኖር መብት ነው። ይህ መብት ፍጹም አይደለም ሲሉ የተናገሩ ምክር ቤት አባሉ ስለዚህ መብት የሚባለው ነገር ለህዝብ፣ ለማህበረሰብ፣ ለደህንነት ሲባል በየትኛውም ሀገር መብቶች ፍጹም አድርጎ የሚያስቀምጥ የለም ሲሉም ተናግረዋል። ስጋት አድርጎ የሚወስድ ወገን ሊኖር ይችላል። ግን ለምን ይሰጋል ሲሉ የጠየቁት ምክር ቤት አባሉ አዋጅ ሲወጣ በመጠርጠር መሟላት ያለባቸው ነገር አለ። በማንኛውም ወገን እነዚህ በአዋጅ የተወጡ ነገሮች ካሟላ አይነካም። መስፈርቱ ማሟላት ነው ብለዋል። አዋጅ የወጣው በንድፍ ሀሳብ የንፈራቸው ለመከላከል ሳይሆን በተግባር እያየን እየኖርንበት ያለ ነው ሲሉ አቶ ሳድቅ ሽብርተኛ በሀገራችን በስፋት አለ፣ ኤቢሲ ብለን ልንጠራቸው የምንችለው ግለሰቦች ወገኖች አሉ። ስለዚህ ለመከላከል ለምን እንሰጋለን? ብለዋል። የህግና ፍትህ ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳቦኑ በበኩላቸው በሰጡ ምላሽ የሚደረጉ ምርመራ ልዩ መሆኑን ተናግረው አዋጁ አንድ ቡድን ለማጥቃት ታስበው ይወጣ አይደለም ብለዋል። መጨረሻ ምክር ቤቱ በመደበኛ ስብሰባ በማሻሻያ ረቂቅ አዋጅ ከተወያየ በኋላ በሶስት ተቃውሞ በአንድ ድምፅ ታቅቦ አብላጫ ድምፅ አጽድቆታል። አስር ቢሊዮን ዶላር የሚፈጭ ፈጣን መንገድ ለመገንባት ታቅዷል። የኢትዮጵያ መንግስት 20000 ኪሎ ሜትር የሚያካልል የፈጣን መንገድ መሰረተ ልማት ለመገንባት ማቀዱን ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴር ጋር መተባበሩን በአሳተመው አዲስ ኢንቨስትመንት ስምነት መጽሐፍ ውስጥ መገለጹን ስፑትኒክ አካቷል። በዚህም የተካተቱ መንገዶች ከአዲስ አበባ ኮምቦልቻ፣ ደሴ 352 ኪሎ ሜትር 2.32 ቢሊዮን ዶላር የሚፈጅ ከሆን፣ ከአዲስ አበባ ጅማ 345 ኪሎ ሜትር 2.3 ቢሊዮን ዶላር የሚፈጅ፣ ከአዲስ አበባ ደብረ ማርቆስ 317 ኪሎ ሜትር 1.6 ቢሊዮን ዶላር የሚያወጣ ነው ተብሏል። ፕሮጀክቱ በመንግስትና በግሉ ዘርፍ ትብብር እንዲሁም በአለም አቀፋዊ ተጫራቾች ለመተግበር መታቀዱን ለማወቅ ተችለዋል። ከዚህ በፊት ከአዲስ አበባ ነቀምት የተካቶ የነበረ ቢሆን በዛሬው መረጃ አልተጠቀሰም። ኢትዮጵያ ኤሌክትሪክ አገልግሎት የኢነርጂ ስርቆት መፈጸም ለጠቆመ አካል ጠቁሞ ትክክለኛ መሆን ከተረጋገጠ በኋላ የቅጣቱ ገንዘብ 25 በመቶ ማበረታቻ ክፍያ እንደሚከፍለ ያረጋግጣል። ኢትዮጵያ ኃይል ስርቆት መፈጸሙ ለተረጋገጠ ደንበኞች ለመጀመሪያ ጊዜ አስተዳደራዊ ቅጣት ጥሏል። የኢትዮጵያ ኤሌክትሪክ ኃይል ስርቆት ድጋሚ ፈጽሙ ለተረጋገጠ ደንቦ የመጀመሪያ ደረጃ እርከን የተገለጸው ቅጣት እርከኖች እንደተጠበቀ ሆኖ አስተዳደራዊ ቅጣት ሁለት እጥፍ እንዲከፍል ይደረጋል ተብሏል። ከዚህም በተጨማሪም ከኖሪያ ቤት ታሪፍ መደብ ተጠቃሚ በቀር ለጠቅላላ ታሪፍ ደንበ ደንበኞች አንድ ሚሊዮን ብር ለዝቅተኛና መካከለኛ አዲሱ ታሪክ ደንበኞ ሁለት ሚሊዮን ተቀማጭ ለተቋሙ እንዲያስይዝ ያደርጋል ብለዋል። ከአዲስ አበባ ወደ ቴላቪቭ በረራ ተቋረጠ። ኢትዮጵያ አየር መንገድ በእስራኤልና በኢራን ጦርነት የተነሳ ከአዲስ አበባ ወደ ቴላቪቭ የሚያደርገውን በረራ አቋረጠ። ኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳው ከአዲስ አበባ ወደ ቴላቪቭ የሚያደርገው በረራ ማቋረጡን ተሰምተዋል። በዚህም ኢትዮጵያ አየር መንገድ አዲስ አበባና ቴላቪቭ መካከል ሁለት አቅጣጫ የሚደረገው በረራዎች በአውሮፓ አቆጣጠር እስከ ሰኔ 22 ቀን 2025 ድረስ መቋረጡን በወጣው መግለጫ አስታውቋል። አየር መንገዱ ለተፈጠረው ችግር ይቅርታ ጠይቆ ከደንበኞች ትኬት መሸጫ ቢሮች እያናገሩ መክረዋል። አየር መንገዱ ተራራ መቼ እንደሚጀምርና አዲስ መረጃዎች እንደሚያሳውቁ ተጠቅሶ እስራኤልና ኢራን መጠነ ሰፊ ጦርነት ከጀመሩ ቀናት አስቆጥረዋል። አሁንም በሁለቱ ወገን የሰው ኃይልና ንብረት ትልቅ ጉዳት ደርሷል። ሁለተኙ መነሻ ደሞዝ ወለል 8384 ብር እንደሆነ ተጠየቀ። መንግስት መነሻ ወለሉ ከ1200 እስከ 20 ብር የሚል ረቂቅ አዋጅ አቅርቦ ነበር። ከፍተኛ ግብር ከሚጣልባቸው ሰራተኞ ደሞዝ 150 ብር ጀምሮ እንደሆነ አሳስቧል። ወርሃዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞ ከግብር ነፃ እንደሆነላቸው የኢትዮጵያ ሰራተኞ ማህበር ኮንፌዴሬሽን ይሰማኩ ለመንግስት ጥያቄ ማቅረቡን ተገልጿል። ይሰማኩ ፕሬዚዳንት አቶ ካሳምፖሎ ለሪፖርት እንዳሉት ከሆነ ወርሃዊ ደሞዛቸው እስከ 800 የሆኑ ተቀጣሪ ሰራ ከግብር ነጻ እንደሆኑ መንግስት ጥያቄ አቅርቧል የገንዘብ ሚኒስቴር ላለፉት ዘጠኝ ዓመታት በስራ ላይ ቆይቶ የተባለ የግብር አዋጅ ከ9728 እዝባር ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻ ውይይት ማድረጉ ላይ ይገኛል ተብለዋል። ይህም በማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነጻ እንደሆኑ ተደርጓል ኢሰማኮ እስከ 8380 ብር የሚከፈላቸው ተቀጣሪዎች ከግብር ነጻ እንደሆኑ ለገንዘብ ሚኒስቴር ደብዳቤ እየጠየቀ እንደሆነ አስታውቋል አቶ ካሳሁን ለዓለም ባንክ መረጃዎች መሰረ መሰረት ዕለታዊ ገቢው ከሶስት ዶላር በታች የሆነ ሰው ድሃ በመሆኑ መንግስት የግብር የገቢ ግብር ወለል ስራ ላይ ያሉ ተቀጣሪ ታሳቢ ሊያደርግ ይገባል ብለዋል። ማንኛውም ተቀጣሪ ተቋማት የሚሰሩ ሰራተኞች እስከ 8 እስከ 22 ብር ደሞዝ የሚገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስት መጠየቁን ይሰማኩ ገልጿል። ከ2 እስከ 4 የሚሆን ወርሃይ ደሞዛቸው 15 በመቶ፣ ከ4 እስከ 72 የሚከፍላቸው 20 በመቶ እንዲሁም ከ72 እስከ 17 የሚከፍላቸው 25 በመቶ እንዲጣልባቸው ይሰማኩ ደብዳቤ ያሳስበዋል። ከ17 እስከ 150 ድረስ የሚከፍላቸው ከሰላሳ በመቶ እንዲሁም ከ150 ሺህ በላይ ያሉት የሚከፈላቸው ተቀጣሪ ሰራተኞች 35 በመቶ ግብር እንዲከፈላቸው ለመንግስት ባቀረበው ደብዳቤ ይሰማኩ ጠይቋል። አሁን በስራ ላይ ያለው የሰራተኞች የገቢ ግብር አዋጅ መሰረት ከ600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነጻ ሲሆኑ ከ1900 ጀምሮ ደግሞ 30 በመቶ እንዲከፈል ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቃዎች ከ1200 1620000 ወርሃዊ ደመወዛቸው ከግብር ነጻ እንዲደረግ ድንጋጌ መኖሩ ይታወሳል። የመንግስት የገቢ ግብር ማሻሻያ ሰራተኛ ያለበት ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ ውይይት ተሳታፊዎች አስተያየታቸውን መስጠታቸው አይዘነጋም።